አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የአሜን ኢትዮ ተከታዮች እንዴት ዋላችሁ? ሰላም ናችሁ? እ አልሐምዱሊላህ ሰላም ነኝ። ሁሉ ሰላም ሁሉ ማን ከኔ ጋር ሁሉ ሰላም ነው። የዘንድሮ ወይ ዘንድሮ የዘንድሮ ሌባ ሁላ እንግዲህ የተጋለጠ ነው። ሳሪና ሳራ ሀበሻዊ ዱባይ ማለት ነው። እሷና መሲ እኔ እንጃ። መሲ ደግሞ ወኒ ለየት ያለ ነው ለየት ያለ ነው። ሌባ ሁላ ሌባ ሁላ እየተጋለጠ ነው። ሌባ ሁላ ሌባ ይውዴም፣ በሉ ኮሜንት ላይ ሌባ ይውዴም። የሰዓዲያ ደግሞ አይና አፍጦ መተሪያው ሰዓዲያ። እኔ አሁን ቪዲዮ የለኝም ግን እሰራለሁ በሰዓዲ ማለት ነው። እና እንዲሁ አረታው ታው፣ ግን ታው፣ የሰው ገንዘብ ታው፣ የትም አያደርሳችሁ። የሰው ሀቅ ሀቅ ነው፣ የትም አያደርሳችሁ። በዱንያም ላይ ትዋረዷታላችሁ። በአኺራም ደግሞ የስራችሁን ታገኛላችሁ ማለት ነው። ስለዚህ የሰውን ሀቅ ያለባችሁ ሳይመሽ መልሱ፣ በሰውም ሳትዋረዱ። ይሄ እኮ ውርዴት ነው ወላሂ። በሰው ዘንድ እዚህን ያህል ሶሻል ሚዲያ ላይ የዓለም ህዝብ የሚመለከተው ስንት ሚሊየን ህዝብ የሚመለከተው እንዶ ላይ በላይ እንኳ በቀላሉ 4000፣ 3500፣ 5000 ሰው ቁጭ ብሎ ነው የሚያያችሁ ማለት ነው። እንደው እናንተ ይሄ ትንሽ አይከብዳችሁ?

እናንተ እንዲሁ ውስድ ብሉት የሙያችን ማንዲዛይ ነው ስሙ ዘች ደግሞ አይናፍጦ እንቅልፍ ነው። በቃ አይናፍጦ አልመልስም። አረ ወላሂ ሀራም ነው የሰው ገንዘብ ምንም፣ የትም አያደርሳችሁ፣ የትም አያደርሱም። ስለዚህ እባካችሁ፣ እባካችሁ መልሱ። የሰው ገንዘብ የሰው ገንዘብ የትም አያደርሳችሁ ሴትየዋ መርጣሻለች፣ ሴትየዋ ወልዳሻለች። ስቲ በምን አስመረጥሻት? ቪዲዮ ከሌለሽ ቪዲዮ የለኝም አልሽ አይደለ? ቪዲዮ ሪጀክት ስላደረገች ቪዛ ማሰራት አልቻልሽም አይደለም? በመጀመሪያ ብር ስትቀበያት ሴትየዋን በምን አስመረጥሽ? ልጅቷን ብር ተቀበልሻት አንቺ እኔ ካምፓኒ ነው ያለኝ፣ አምጪ በግድ ካሉኝ በፎቶ ለሚያወጡት ጓደኞቼ ይውታላችሁ እውነቱን። እኔ ጋ እያለ እሷ ስላለ ስለአወራን ስለተሳደበች፣ እኔ ጋ ምንም ክብሬ አይቀነስም። እኔ እየነገርኳችሁ ነው። አልፈልግም ፎቶ ተመ ተመርጣለች ያልኝ ኢንተር ስትባል አልፈልግም፣ አልፈልግም ብርሽን መለስልሻለሁ። ብርሽን የምመልስልሽ ሁለት ሺህ ፎን አሰፍታ አልፈልግም ብላላች። ብሩን ለመጀመሪያ እኔ ስለላከች ሁለት የራያ ትፍትፎወስዳ ቁጭ አድርገዋለች። የራያው ማሬ እጅሽን በጣም ወፍራም ስለሆነ አይገባም ስለዚህ ሽፎኑ ምን ደግሞ አልፈልግም ብራ፣ ሁለቱም ሽፎን መጥቶ ተቀምጧል። እኔ ጋር አምስት ሳንቲም አልጠፈለችም፣ ታክሲ በራሴ ከዛ ኦኬ እኔ እመልስልሻለሁ ብርሽን። ከዛ በኋላ ግን የልብሱን እቆርጣለሁ ልብስ ስለማይመለስ ሳልኳት ማለት ነው። ምንድና ያደረገችው ማማን፣ የዘቀዘቀች ማማን ከዘቀዘቀች ብዬ ብሎክ አደረኳት። በልጄ ከመጡብኝ አንድ ጊዜ ደግሞ ሌላ ጥያቄ፣ ለሴት ቪዛ ለሴት የወንድ ካምፓኒ ነው አለኝ እያልሽ፣ የሴት ቪዲዮ ለምን አስፈለጋት? ልጅቷን እኮ የመለሰችበት ሰበቦች የምትሰጠው ምንም ሰበብ አይደሉም። ሌላ የራሱ ብቻ የምታወሪ ከሰተሽና ምነግሮች ልጅቷ ብር አላት። ለማን ነው የሰጠሽው አንቺ? ለማን ነው ብር የሰጠሽው? አሜ ለማን አብስ የሚያወጣ ሰው ነው ብሩን? እሺ አሳዩና አልፈልግም እንዳታወጡት አለች። ስለዚህ አልፈልግም አንድ ሰው ካለ ለምንድን ነው ብሩን የሚወሰድበት? በጋይስ አልተወሰደባትም ትቻታ ጫ በቅዱስ ገብርኤል ሳሪ በትላንትናው ሚካኤል ለእኔ ያለችኝን ሪከርድ ላሰማ። እኔ ነጭ ነጩን ተናግሬ እ ውሻባድረ ይቅርታ እጠይቃታለሁ። እኔ ጫሚ እኔ ጥፋት ዳኝ እ ትላንት ምን አልሽኝ? ግን አካውንቴ አይደለም ዋርኒንግ ጥርቅምቅም ይበል። እኔ ውሸት ታምሶ ስለማልሆን ትናንት ያለችኝን የራሷን ድምጽ ነው የማሰማችሁ። ለእኔ ትናንት አፕላይ ይደረገል አምጫርኩሽ አላመጣሽ

እነሱ ስለዋሹኛ አልጨውም። እንደነሱ ስላላደለን እነሱ የሆነ ውሸት ይዞ አምስት ሳትማ አልበላ ግን የቪዛ ቆርጣ ለስሙ የቪዛ ቆርጣለሁ ነው ያለችው። ዛ ያስጀመርኩ ስሙ ቪዛ ያስቆረጥኩበት ያስጀመርኩበት ይቆረጣል ነው የተጀመረበትን ትስጠኝ። ለአምስት ሺህ ሰው ይቅርታ ጠይቄ አሜንን ልጠይቃት። አይ አሜን፣ አንደኛ ለሽፎን አይደለም እች ወደ አዲስ አበባ ነይና ከዛ በቃ ፕሮሰሱ አለ። ቤተሰብሽን ተሰናብተሽ ነይ ወደ ወደ አዲስ አበባ ያለችበት ሪከርድም አለ ሪከርድ ይችላል ብላ ያመጣችው ማለት ስልሳ ሺህ ብር ነው የምትመልሰው እኮ። ስለዚህ አብላ የተደረገ ነገር ካለ አብላ የተደረገበት ደረሰኝ ይሰጣል የተከፈለ ማስረጃ የለሽም። ስለዚህ የልጅቷ ብር ወደ ሽሆኑ ከመምጣታችን በፊት ይሄ አፕ ላይ የተደረገበትን ነገር እንፈልጋለን። ምክንያቱም አንድ ሰው ለምሳሌ እኔ ላሜን ብር እሰጥቻለሁ ብዬ ስል በምክንያት ነው ወይም ደግሞ በሪዝን ነው። ስለዚህ አሁን መሲ ለአንቺ ስሰጥሽ አፕ ላይ የተደረገበት ምንም ዳታ አፕ ላይ የተደረገ የለውም። በዚህ ፓስፖርት ይኸው ይኸው እንግዲህ አንቺ የመሲ ፓስፖርት ላከሽ ደግሞ እንዳትል፣ የራሷን የልጅቷን ነው። እባካችሁ ወይ ደግሞ የማንንም ፓስፖርት አለም፣ በቪዲዮም ቢሆን አሳይልኝ። በመረጃ ነው ከኔ ጋር ለአምን ሲጀመር፣ የአንቺ ስሙን ካነበበ አፕላይ እየተደረገ የለም። ስለዚህ አሁን አፕላይ እየተደረገበትን ብር ቆርጣለው የሚለው ቫሊዩም የለው ቢኮዝ አፕ ላይ የተደረገ ነገር የለም። ይህንን ካመሽ በኋላ ወደ ሽፎኑ ደግሞ ወደ ልብሱ እንሄዳለን ወይ አሜን፣ የአንድ የሽን ናት። ቆይ ተስፍሽ አንድ ነገር በዛው ልናገር፣ ስልሳ ሺ ብሩ የተከፈለው ለሽፎን ሳይሆን ልጅቷ የከፈለችው ለቪዛው ነው። የቪዛውን ስልሳ ሺ ብር ትመልስና የሽፎኑን ሁለቱን አስገብተን እናደራድራለን። እሱ እናደራድራለን፣ ትክክል፣ እውነት ነው። እሱ ትክክል ነው። ተስፍሽ ተናገር፣ ተስፍሽ የምትናገረው ነገር ካለ እድሉ ሚስት፣ ተስፍሽ ተናገር። ምናልባት ይ ማለት የፈለግኩት እኛም የመጣውት የተበደለችው እህታችን ስልሳ ምናምሽ እኮ ደረሰኝ ለመክፈል ፈቃደኛ ናት ወይ? የወንድሟም የገባበትም ሰው ስልክ እየደረሰን ስለሆነ እሱን ታሰማው። አሚን ሰምተሻል? ተስፍሽ እየጠየቀች ነው አሁን ከእኛ ላይ ውረጅና እንግዲህ ከእሱ ጋር ተነጋጋል። ይ የስልሳ ሺህ ብሩን ትጫጫት አለሽ ወይ? ማለሳሪ እኔ እኔ ትናንትናም ቢሆን ያልኳት አሜን፣ እኔ ሳልሆን የጠየኩሽ ተስፍሽ ነው። ተስፍሽን መልሽላት። በቃ ባጭሩ ብሩሃን ትመልሻለሽ ሆይ፣ ወይስ ደግሞ አትመልሽም ነው? ምክንያቱም አንቺ በቂ መረጃ እያቀረብሽ ስናስገባልሽ፣ ግን የእኛን እቃ፣ የያዝሽውን እቃ ትመልሻለሽ? ወስጃለሽ ብሏታል። እኛ ብር አናስገባም አላለም። ቪዛ ብን አልሆነም። አዎ፣ ቪዛ አብን ያልሆና ቪዲዮ ስላላከች ነው። እሱን እኮ እየነገርኩሽ ነው። ቪዲዮ ካላከች ቪዛ አብን ሆኖ ሊወጣለት አልቻለም። አሁን ምን መሰለሽ? ወደኋላ አ ግን ተስፍሽ የጋ ምን ሀረውት ለምን አይወታለኝ እኮ እሱን እናወራለና አሁን እኮ ሌላ መጀመሪያ፣ በስቴፕ እየጨረስን ነው የምንሄደው። እኮ እንዴ ወዲያው ድብልቅ ልክ አይሆንም። አሁን ልጅቷ ቪዛ የወጣላት ፕሮሰስ የለም። ማስረጃ የለሽ። ማስረጃ ካለሽ እንጠብቅሽ፣ ደቂቃዎች እንስጥሽ፣ አምጪልን ማስረጃ። ከሌለሽ ግን ተስፍሽ ጥያቄ እየጠየቀች ነው። ምን አለሽ አሁን? ይሄንን ብር ስልሳ ሺህ ብር ትመል ያለሽ አምጪልሽ። ምክንያቱም እዚህ ጋር የምናስቀምጣቸው ሰዎች እኛ እምንዳኘው በህግ ነው። ህግ የበላይ ነው። አዳምጪኝ፣ አሜን ህግ የበላይ ነው። እኛ ተከታይ ስላለን ፎሎ ስላለን በማንንም አናስፈራራም፣ አስፈራርተንም ሄደን አናቅም። እዚህ ቲክቶክ ላይ አብዛኛው ሰው የሚያቀን በመረጃ በማስረጃ ነው። ስለዚህ እነ ተስፍሽ ቅልቦች ኢትዮጵያ ያሉ ከመንግስት አካል ጋር የሚሰሩ ለእኛ የመጡ ናቸው። እስከዛሬም የተበላ ብር አስመልሰውልናል። የወንድምሽ ስልክ ተገኝቷል። የገባበት አካውንት አለ እንጠይቃለን። ነገር ግን አሜን አንቺ መረጃ እስከሌለሽ ድረስ ብሩን ትመልሻለሽ ወይ ብሎ ተስፍሽ እየጠየቅሽ ነው። ከተስፍሽ ጋር አሁን ተመላለሱ። እኛ ከዚህ ነገር እንውጣና ቀጣይ ደግሞ እንሄዳለን። ችግር የለም። ስለመዘግዘጉ ስለሌላው ነገር እናምናለን፣ እንደራደራለን። አሁን ተስፍሽ መልሽለት። እሱ የሚልሽም በቃ ሌላ ምንም ነገር ይሉ እኳ ወንድሜ ተስፍሽ፣ እኛ ብራን መልስም አላልንም። ቪዲዮ ስላለከች ቢዞ አልወጣም መሲ መታ ተሳደበች። ስትሳደብ የኔን እውነት ሰምተሻል ወይ ልጄ? ለምን ዘቀዘቧል? እኛ የእሷን ብር አንፈልግም። አዎ የአንድ ቀን ስራይ ነው። አዎ የአንድ ቀን ስራይ ነው። አሁንም እደግምልሻለሁ የኔ የአንድ ቀን ስራይ ነው። ያርዱሻ ቤት ይዘበለ። ስለዚህ የእሷን ገንዘብ አንፈልግም። መጀመሪያ ግን ይህን ብር ስናስገባላት የቪዛ ብር ስታስገባልን እኛ ሜታ ያዘብንን እናስመልሳለን። ልጆች ከገጠር መጣች፣ ገጠር አደለም። እዚህ ሀገር ያሉትን ሰዎች እኔ በስርአት እንኳን አናገሪያቸው አላውቅም። ስለ አወራች ስለ አላወራች አይደለም እውነቱ እንድወጣለኝ እፈልጋለሁ። ድጋሚ በቤት መታ እንድትከሴ ወይስ እንድታረገልኝ አልፈልግም። አሜን የተጠየቅሽው ስለ ስልሻ ስለ አሜን ቆይ፣ አሜን ረ አቤቴ፣ አረቆይ እያናገረች ነው። ተረጋጊ ሙኒትዬ፣ እየቆይ አንድ ጊዜማ ተስፍሽ አውራ፣ አንተ አውራ፣ እድሉን አንተ አንስት፣ እኛ እንወጣለን ስለ ልብሱ እኛ ደግሞ እንመለሳለን። ወደ ሌላ ስራ ልሄድ ስለሆነ እያወራ በዚህ ስልሳ ሺህ ብሩ ላይ ነው ያለው እና ደረሰኙን ነገር የደረሰው በእውነት ለመናገር ሶስት አራት ቦታ ደውዬ ነው። እናንተ እያወራችሁ በዚህ አይነት ምንዋር ስልሳ ሺህ ብሩ አካውንቱን ስር ቁጥሩ ለማግኘት ስና ነበረው እና ሶስት አራት ቦታ ደውለ ነው ቁጥሩ ያገኘ ነው። ስለዚህ ይሄንን ነገር ደግሞ ካመንሽ እና አንቺ መክፈል ፍላጎት ካለሽ የልጅቷን ገንዘብ ክፍያት ሌላውን ደግሞ ቀስ ብላችሁ ተነጋገሩ እና በተሰጣጣችሁበት መንገድ እንደምር እኛ ያለንበት አሁን፣ ደግሞ እኛ ያለን አስተጋባ እሰማለሁ። የልጅቷን ስልሳ ሺ ብር አሁን በዚህ ባለው እኛም በዚህ ጉዳይ ላይ ነው ከዛም በኋላ ያለሽን ጉዳይ ደግሞ ካለ የራስሽን እንደዚሁ እዚህ ያሉት ለዛች ማ ብቻ ሳይሆን ለአንችም የምንቆም እህት ወንድሞችሽ ስለሆን በሚያስረዳ ማስረጃ ባለሽ መልኩ እንጠይቅልሻለን ማለት ነው። የሚያስተጋባ ነገር አለ። ታዘብት ስጫት የእሷ ነው። ተስፍሽ ሚውት አድርጊያት ነበረ። አሁን አሜን ሚውትሽን አንስተሽ ለተስፍሽ መች ሰማው መሰለኝ አብርታ እንዴት አጥፋው እና ከዛ ይስተካከል። ሰማአው ናአው አውርጁ አሚን ይ ወንድሜ ተስፍሽ፣ እኛ እኔ ባለፈው ሀቢባ ቤት ቀርበህ ነበረ ጉዳይ ጉይ በተዘራስት ጉዳይ ማለት ነው። እኛ የሰው ገንዘብ አንፈልግም። እኔ ልጅ ይዤ ነው የምሰራው። ከዛ በተረፈ ግን ሲሰድቡኝ ስገፋ ዝም ብያ ላይ ቪዛ አፕ ለመሆን ቪዲዮ መላክ አለባት። ቪዲዮ አልልክም አልፈልግም ስትል፣ ኦኬ ቪዲዮ ብርሽን እንመልስልሻለን። እኔ ያልኳትም ባሌም የሚያላትም ማለት ነው ብርሽን። እኛ የሰው ገንዘብ ስልሳ ሺ ብር ለእኔ ምንም አያደርግልኝም። ልጇን በኔ ብር ነው የምታሳድገው ላለችው ሰርች ነው ልጅን ማሳድጋት። ትናንትና አምስት መቶ ሺ ብር እኔ ስበላ ወንድሜ የተስሽ ነበር። እረፍተኛን ኦልሬዲ ሊባይቱ ስለጠፋች ነው አልተመለሰልኝም። ይሁን ብዬን የተቀብዬ እየሰራው ነው ግን አንዳንድ ሰዎች እኛ ተሰሚ አለን። እኛ እንደዚህ ነን። አካውንት እናዘጋለን፣ አካውንቷን ፎሎ አታድርጓል እሷ ሊባለች እያል ስም ላጠፋችው ራሱ መስጉርጆች ትቀጣለች። ከዚህ ሳይደርስ ባሌ በአራት ብሩን እኔ አስገባልሻለሁ። የሽፎኑን የባያ ልብሱን አንቺ ትመልሽልናለች። ሽፎኑን ረዲ ለአንቺ ስለተሰፋ አልፈልግም የሚባል ነገር የለም። እቃ ከጠበበ ከሰፋ ይቀየራል። ልኳ የሆነ ነው ለሌላ ሰው ያወራችሁ የተለበሰ ልብስ ላኩል ብላ ነው። እኛ ልብስ ሽጠን ለብሰን አንሸጥም። አንድ ነገር ሁለተኛ፣ ሕፃኗን ለምንድን ነው የዘቀዘቋት? ይህ ጥያቄ እኔ ስለጠየቀች እኔ ልመልስላት። ልጅ ስለመዘቅዘቋ ትላንት አንቺ ነሽ አይደል? አሜን ላክሽልኝ አንቺ አዎ አዎ ለም- አንዴ ትናንት ቆይ፣ አንዴ ትናንት ነው የላክሽልኝ። ስትልኪልኝ አይደለም ያንቺ ልጅ ማለት ነው። አይደለም ያንቺ ልጅ የባንግላዴሽ ልጅ ብትዘቀዘቅ እምናገር ነኝ። ልጅቷን የፖሰትሽውን አንቺ መረገጥ ካለባት አሜን ናት የምት- የምትረገጠው። አንቺ ስምሽን ስለማላውቀው ነው በልጅሽ ስም ነው እንግዲህ የተመችው አሜን ነው የምንድን ነው። መረገጥ ካለብሽ አንቺ ነሽ የምትረገጪው። አንደኛ፣ ይሄ ሲቀጥል፣ ቅድም አንድ ውሻት የዋሸሽውን ልንገርሽ ነዋ። ሚውት አድርጌ ሚውት አድርጌ ምን አለሽ? አሁን ይሄንን ብር ከመለስሽ በኋላ ደግሞ እቁብ ሰብስበሽ ስለበላሻት ልጅም ደ- ገንዘብ እናወራለን። ሁሉንም የተበደሉ ልጆች ዛሬ ሁሉንም እንቅጭን ቅጩን አውርተሽ የዚህኛ ስልሳ ሺህ ብር አሁን ታስገቢያለሽ። የቁቡንም ደግሞ ትነግሪያለሽ፣ እሱንም ትሰጭናለሽ። አሁን ስልሳ ሺህ ብሩን አስገቢላ። አሁን ባለቤትሽ ያስገባና ከዛ ስለ ቁቡ እናውራ። አሁን እስኪ እዚህ ጋር የተቀመጠው መልስ ስጭው። እሱ ያለው የስልሳ ሺ ስሚ ማአሚን ተስፍሽ እየጠየቀሽ ያለው ስራ ፈትቶ ነው? አይደለም እዚህ ጋር የተቀመጠው ምናልባት እኛ ስራ ፈት ነው ተፈልታይሽ እሚጠይቅሽ እኔ ጋር የስልሳ ሺ ሪሲት አለ እሱን ትመልሻለሽ አትመልሽም? አይ ካልሽው ይውጣ እሱ ስራውን ይስራበት ሌላ ታሪክ የመስማት ግዴታ የለበትም። ሌላ ሌላ ደሞ ደሞ አይ ከፋ አሌላ ደሞ ትልቅ ወንጀል አለ ብዬሽ የምነግራችሁ እዚህ ውስጥም ያላችሁ በኤጀንት ሰው በህጋዊ መልኩ ማሄድ ከሆነ በፈለጋችሁ፣ እኔ ሰው አውቃለሁ እንዲህ በይ አደርጋለሁ እያላችሁ ሰዎችን እየጠራችሁ ገንዘብ የምትጠቀም። አደርጋለን ብለን አላልንም። መጡብን እንጂ አልመጣንም። እኔ ያመጣችኋቸውን ልጆች እያንዳንዱ ደውዬ ላሰማህ እችላለሁ። ይቅርታ ላነጋገር ወንድሜ፣ ይቅርታ አደርጋለሁ አላልኩም። እኔ ኤጀንሲ የሴት ኤጀንሲ የለኝም። ዱባይ እንድትገባልሽ ከፈለች ለሌላ ሰው እሰጥልሻለሁ። ትመጣለች

አንድ እኔ እያወራዎች ያለው ሰውን ወደ በስደት ወንትን ለማድረግ ቢያንስ ሀገር ቤት ውስጥ የሚዘገበ ተቋም ኤጀንት ማኖር አለ። ኢትዮጵያ ውስጥ አበርሽን ሰሪ ኤጀንት ማኖር። እንግዲህ ያው እንደሰማችሁት ነው። እናንተ ፍረዱ፣ እናንተ ፍረዱ እና ፍረዱ። ኮሜንት ላይ አስተያየት ስጡ። ዝም ብላችሁ አዳምጣችሁ አትሄዱ። ሰራሃ ማለት ነው። እኔ እንጃ እኔ ምን አይነት ጊዜ እየደረስን ነው? ምን አይነት ጊዜ ላይ ነው ያለ ነው ብዬ እንትን እስከምል ድረስ ነው። በዚህን ደረጃ ውርደት ነው፣ ወላሂ ውርደት። የሰው ሀቅ እኮ ነው። ስንት ለፍተው መከራቸውን አይተው አይተው ጣጥበው ግረው፣ የሰው ፊት ተገርፈው ነው ያመጡት ያን ገንዘብ። እንደገና ደግሞ እናት አባት፣ የድሃ ቤተሰብ ናቸው። ከብት ፍየል ተበድረው ሽጠው፣ አይሞላላቸው ሲሉ ሀሰው ተበድረው፣ በዛሬው በዚህ ጊዜ በኑሮ ውድነት ማለት ነው። እና እባካችሁ የሰው ገንዘብ አትብሉ። የሰው ገንዘብ ከመብላት ተቆጠቡ። ራሳችሁን ሲ ራሳችሁን በራሳችሁ የሰው እንዲህ ሀቅ ነው። እሺ ተበደሩም አንጡም፣ ግን ያስፋ ተስማማው ገንዘቡን መልሱ። እናንተም እኮ እንደዚህ ነበራችሁ። በዚህ ደረጃ እኮ ነው መታችሁ እናንተም ከፍ ያላችሁት። ለምን ነው እናንተ በታች ያሉትን የምታመጧቸውን በዚህ ደረጃ የምትጫወቱባቸው? አላህን አፍሩም። የፈጠራቸውን የፈጠራችሁን ነው ወይስ እናንተ የተማመናችሁበት ነገር አለ ነው? አትሞቱም? ሞት የለም በእናንተ ቤት?

ግቡ ሰብና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ፣ ቤተሰብ አድርጉኝ። ላለው ዴና ጠሩልኝ።